መለከቱ ተው አንመለከት ምናምን አይባልም አይባል። እሺ ጋይዝ፣ ብቻ አንሳደብ። አሁን ይሄ ትምህርታቸው በቃ የእነሱ ይሄ ትምህርት ይሄ ትምህርት ነው ትምህርታቸው በቃ እንግዲህ፣ በእስልምና ውስጥ ያለው እንግዲህ የቀጣይ ህይወት ትምህርታቸው በቃ ይሄ ነው ትምህርታቸው። ይሄ ስለሆነ ብድግ አድርገን ትምህርታቸውን ይዘን ስንሳደብ አንውልም። ቢያንስ ግን ትምህርታቸው ምን እንደሆነ ማወቅ ማወቅ አለብን፣ መመልከት አለብን። ለምን ቅዱስ ጳውሎስ እንደዚህ ያለ እንድትመለከቱ ለምናችኋለሁ አለና ከእነርሱ ዘንድ ፈቀቅ ነው። ማሰናከያ የሚያደርጉትን ትምህርቶቻችን የሚቃወሙትን ሰዎች ከእነርሱ ፈቀቅ የምንለው ስንመለከታቸው ነው። ወይስ ብዙ ጊዜ ሰው ትምህርቱን ሽፍን አድርጎ ክድና አድርጎ ሳያስነቃ ማለት ነው ያለበትን አደገኛ አደገኛ ትምህርት ምንም ሳታውቁት የሌላ ሰው ሃይማኖት ላይ ብቻ በመዋሸት የእነሱ ትክክለኛ አስመስሎ ለማሳየት ይሞክራሉ። እስልምና እንደዚህ ያደርጋል። ብዙ ሙስሊም ወንድሞቻችን እዚህ ያሉ መምህራኑ ኡስታዞቻቸው ምናምን እንግዲህ ወንድሞችም ምን ለማድረግ ይሞክራሉ? በእነርሱ ዘንድ ያለውን አደገኛ አደገኛ ትምህርት እንዲነሳ አይፈልጉም። ማነው ክርስትና ላይ ግን ይመጡና ክርስትና በትክክል የሚናገረውን አይደለም ክርስትና የማያስተምረውን ከመጽሐፍ ቅዱስ ደስ ያላቸው ሌሎች ጥቅስ ብቻ ምዝ እያደረጉ ራሳቸው እየተረጎሙ፣ በአባቶቹ ትርጓሜ አይደለም፣ በራሳቸው ትርጓሜ እየተረጎሙ የሌለ ሀሰተኛ ትምህርትን በማሰራጨት ነው የሚታወቁት። ሰው ክርስትና ትክክል አይደለም ብለው በሀሰተኛ ክሳቸው ለማስረገጥ ይሞክሩና ዘን ክርስትና ትክክል ካሉ እንግዲያ ትክክለኞቹ እኛንን ይላሉ። ስለ እነሱ ምንም እኮ የሚታወቅ ታሪክ የለም። አሁን ውስጣቸው የደበቁትን ነገር እኮ ማንም አያውቀውም። ስለዛ ምንድን ነው ማወቁ ጥሩ ነው። መሳደብ ግን አስፈላጊ አይደለም። ስለዛ እንሳደብ እንደዚህ አይነት መሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድም እህቶቻችን እንዲከፉ አንፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድም እህቶቻችን ልባቸውን ማቁሰል አይደለም የምንፈልገው ቢቻል ያሉበት ቦታ ጨለማ እንደሆነ ከተረዱት፣ እንግዲያውስ ብርሃን እንደሞ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው። ጋይስ ሰው ብርሃንን የሚናፍቀው መቼ ነው? ብርሃን ውስጥ እንደሌለ ሲያውቅ። ስለዚያ ብርሃን ውስጥ እንዳልሆኑ ማሳወቅ አለብን። ይህንን በግልጽ ነው ምን እናገሩ። የሚከፋ ካለ በዚያው፣ በጣም ይቅርታ ግን፣ ብርሃን በክርስቶስ ኢየሱስ ብቻ ነው። እውነተኛው የዓለም ብርሃን ጌታ ኢየሱስ ነው። ጋይስ ሰው በክርስቶስ ካልሆነ ብርሃንን ሊያ አይችልም። ስለዚ፣ ብርሃንን የሚያየው በክርስቶስ በኩል እንጂ ሌላ በማንም አይደለም። ስለዛ ሰው ከክርስቶስ ውጭ ከሆነ በጨለማ አላሁንም ስለ እሱን በግልጽ ነው የምንናገረው። ጌታ ኢየሱስ ይህንን ነው በቃ መቶ የተናገረው ይህንን ነው በብርሃኑ እንድንመላለስ። ጌታ ኢየሱስ የዓለም ብርሃን ሆኖ ወደዚህ ወደ ዓለም መጥቷል። ስለዚህ ይህን ኮምፕሮማይዝ አናደርግም። ሰዎች ይከፋቸዋል ብለን ያለ ኢየሱስ በብርሃን መኖር ትችላላችሁ፣ ጨለማ ውስጥ አይደላችሁም አንልም። ይህንም በወልድ የምንናገረው ማንም ሰው የፈለገውን ነገር ቢያመጣ ያለ ኢየሱስ ብርሃን እንደሌለ ግን በግልጽ ነው የምንናገረው። ስለዛ የስ በብርሃን ውስጥ አይደላችሁም በጨለማ ውስጥ አላችሁ። አሁንም ወንድሞቻችን እህቶቻችን፣ ፕሊስ በጌታ ኢየሱስ በኩል ያለውን ይህንን ብርሃን ደግሞ እዩት። ጌታ ኢየሱስ እኮ ብርሃናችን ነው። ድንግዝግዝ ባለ ጨለማ ውስጥ በነበርንበት በዚያን ጊዜ ሰዎች ሁሉ ወደ ጣዖት አምልኮ በገቡበት በዛ ሰዓት ፈጣሪን እንኳን እግዚአብሔር እንኳን ማወቅ በተሳናቸው ሰዓት በብዙ ኃጢአቶች ተተብትበው የተለያዩ አማልክትን ፈጣሪ አምላክ ብለው በሚያመልኩበት በዚያ ጊዜ እውነተኛውን አምላክና መልከው ዘንድ ጌታ ኢየሱስ መጥቶ ስለ ሁላችን ወደ ዓለም መጥቶ በሁላችን ልብ ላይ ብርሃኑን አበራ። በዚህም ምክንያት እውነተኛውን አምላክ ያወቅነው ጋይስ እውነተኛውን አምላክ ያወቅነው ጌታ ኢየሱስ ሰው ሆኖ ስለመጣ ነው። ማለት በምልአት ያወቅ ነው የተረዳ ነው እግዚአብሔርን። ጌታ ኢየሱስ ይመጣል ስ ከዛ በፊትም እንደው ለሆነ ህዝብ ለአይሁዳውያን የተገለጠበት መንገድ አለ። አሁን ደግሞ በጌታችን በክርስቶስ ኢየሱስ በኩል ራሱን ገለጠ። እውነተኛውን አምላክ ክስተኛ ይዘናል። ስለዚ፣ እናንተ ሙ ነው ወደዚህ አምላክ የምንለው ሰው ይህንን ስንል እየተሳደብን አይደለም እናንተን በማስከፋትም አይደለም። ነው የምንለው እንጂ፣ ጨለማን ግን ማሳየት አለብን። ስለዚ፣ ሰው ጨለማ ውስጥ እንዳለ ስትነግረው ጨለማ ውስጥ ነኝ ዘንድ ብርሃኑ እንደማሳኝ ማለት ይጀምራል። ለዛ ነው ይህንን የምናየው እስልምናን የምናየው እንጂ እንደ የመሰዳደብ የመጨቃጨቅ ምናምን ፍላጎቱ ኑሮን እንዳልሆነ እንድትረዱ እንወዳለን። አንዳንድ ሰው እንደዛ ስለሚመስለው ማለት ነው። ልክ አሁን እስልምና ወይ ፕሮቴስታንት ምናምን ብለን ስናነሳ እንደዚህ የራሳችሁን ሃይማኖት አያስተምሩም እንዲ ይላሉ። ትክክል። የራሳችንን የምናስተምር ስናስተምር ግን የእኛን ሃይማኖት የሚቃወም ሰው ካለ ማሰናኪያን የሚያደርግ ሰው ካለ ስለሱ ደግሞ አይ እነሱ ይሄው ከዚህ አንጻር እንደዚህ አይነት እምነት አላቸው ከኛ ጋር ያለችው ልዩነት ይሄ ነው ብለን ደግሞ እንናገራለን። ሰው ልዩነታቸው አንዱ ለምሳሌ ይሄ ነው ዛሬ የተነሳው። በጣም እንደው ቅድም ፓሽኔት ሆኖ ሲያስተምር እንደነበር አይታችሁት። አንድ ውስታዛቸውን ሰው ውስታዙ ሲያስተምሩ የነበሩት የራሳቸው ትምህርት ነው አያገባንም ብያቸዋለሁ። የራሳቸው ትምህርት የራሳቸው ነው ግን ከኛ አንጻር ስናየው ግን ትክክል አይደለም ብለን የምናምነው ሌሎች ውስታዞቻቸውም ሲናገሩ እንደሰማችሁት አሁን ቅድሚ ዋሪ እንዳሳየን ሰው በገነት ተስፋ የሚያደርጉት ነገር አለ። የሚመጣው ህይወት ላይ ተስፋ የሚያደርጉት ነገር ምንድን ነው? ሌሎች ሌሎች ነገሮችም ተስፋ የሚደረጉ ነገሮች ሊኖሩ ይችላሉ። ግን ቢያንስ አሁን አንዱ ግን አይተናል። ለምሳሌ እህቶችን ተስፋ ያደርጋሉ። ወንድሞች ወንዶቹ ሴቶቹን ተስፋ ያደርጋሉ። ምን አይነት ሴቶችን? ጡታቸው ጉጭ ብቻለ ምናምን ይስ አሁን ቅድም ሲባል የሰማችሁት እንዳለያቸው እንደዚህ የሆነ አሁን የአንድ ማይል የሆነ ምናምን የተባለው ግነታዊ ሊሆን ይችላል። ግነታዊ ከሆነ ምንድን ነው እያስተላለፈ ያለው? ግን ግርንግዳል ያላቸውን እህቶች ምናምን እንደዛ ነው ተስፋ የሚያስ እና ጉጭጉጭ ያለጡት ያላቸው እህቶችን እንደዛ ተስፋ ያስደርጋል ማለት ነው። በጣም በሚያስገርም ሁኔታ ደግሞ አንዲትን ሴት ብቻ አደለም፣ አንዲት ሴት ለአንድ ወንድ ምናምን አደለም። እዛ ቅድም ውሳዙም ሲናገር እንደሰማችሁት የዋሃዴም የኢብን ካስርን አውጥቶ ሲያሳይ እንዳያችሁት መቶ እህቶችን አንድ ወንድም ከመቶ እህቶች ጋር በአንድ ቀን መቶ ደናገራንን ይችላል። አዎ እንደዛ። እሺ ሰው ከመቶ ሴቶች ጋር እንደዛ ማድረግ ማለት ጋይስ፣ ቀላል አይደለም ማለት አሁን እንድታስቡ የምፈልገው ነገር ምንድን ነው? ለምን ማሰን ስራ አይደል? ማትስን ስራ በአንድ ሰዓቱ ማነው? በአንድ ቀን ውስጥ 24 ሰዓት ነው ያለው ጋይስ፣ 24 ሰዓት አይደል? በ24 ሰዓት ውስጥ ከመቶ ሴቶች ጋር ማለት ስታከፋፍሉት፣ እንግዲህ በየአንዳንድ ሰዓቱ አራት ምናምን ሴቶች ጋር ይደርሳል። አንዱ ወንድም ስለዛ አንዱን ሰዓት ለአራት ሴቶች ከፋፈላችሁት 15 15 15 ደቂቃ ማለት ነው። በየ15 ደቂቃው ነው። በየ15 ደቂቃው ደግሞ ሲሆን አንዲት ሴት ጋር የሚቆይበት የሆነ ሰዓት ይኖራል አይደል? የሆነ ያህል ደቂቃ፣ ምን ያህል ደቂቃ እግዚአብሔር ከሚሰጣቸው በርታታ አንጻር ከሆነ ብዙ ሰዓቶችን መቆየት ብዙ ደቂቃዎችን መቆየት ይኖርበታል ብዬ ተስፋ አደርጋለሁ። ግን ዝም ብላችሁ እንደው አስር ደቂቃ ብቻ በራሱ ብሰጡት፣ አምስት ደቂቃ ያልፍና ደግሞ ሌላኛው አገር ይዳል። አስር ደቂቃ ይቆያል። አምስት ደቂቃ ያልፍና ደግሞ አስር ደቂቃ ይዳል። አምስት ደቂቃ ብቻ ያልፍና በዚህ በአምስት በአምስት ደቂቃ በምትተርፈው ሰዓት ምንድን ነው የሚያደርገው ይህ ወንድማችን ነው እ ይህ ወንድማችን ምንድን ነው የሚያደርገው? አይ ይህ ይህ እኛ እምነት አይደለም። እንደዚህ አይነት ነገር እኮ የለም፣ በመጽሐፍቶቻችን እንደዚህ የለም። ውስታዞቻችንም ተሳስተዋል የሚል ሙስሊም ካለ፣ ባይዜ እኔ ፌር ለመሆኑ መሞክረው። ስለዛ መቶ ይኸው እዚህ ጋር ይጠይቃል፣ እንዲህ ይጠይቅ ይፈቅድለታል። የትኛው ሙስሊም ውስታዞች፣ ምናምን ካላችሁ ፕሊስ ፍሪ እና በጣም ፍሪ ሁኑና ድምን ሰጣችኋለሁ። ኬታ መጣው ይል እንዲህ ያለ ነገር በእኛ ዘንድ መች አለ ብላችሁ መጠየቅ ይቻላል። ይቻላል። የሰማነው ያው ውስታዞቻችሁ ነው። ውስታዞቻችን ተሳስተዋል ካላችሁ መጽሐፍቱ አይደል የሚላኙት፣ ከመጽሐፍቱ ላይ ኬታ ገኘው የሚለውን ነገር መጠየቅ ይቻላል እና ጡተ ጉቻማዎች ሆናል የሚለው እሱ እንኳን በግልጽ ቁራኑ ላይ ስላለ የሚያከራክሩ ነገር አይከራከሩበትም። ሰው እንዳልኳችሁ አስር ደቂቃ አንዲት ሴት ጋር ቆይቶ አምስት ደቂቃ ያርፋል። ከዛ አስር ደቂቃ ይሄዳል፣ አምስት ደቂቃ ያርፋል። እንደዛ ደግሞ ሊሆን ነው። አሁን ማትሱን እንስራው ካልን ማለት ነው ያውም ያለ እንቅልፍ ነው። ባይ ዚህ ሙሉ ያረቀንም ማታ እንዳለ ሁሉንም አስቤው ነው እንደዛ የሚሆኑ እና አሁን ኢማጅን ሰው ተስፋ እያደረገ ያለው ይህንን ነው ጉች ጉች ያለጡት ያላቸው እህቶች፣ ሰፋ ያለ ዳሌ ያላቸው እህቶች በዚህ ደረጃ እና ገነትም ዝም ብላችሁ ሳሉት። አሁን ገነትም ሳሉት፣ የሚመጣውን ህይወት ሳሉት። ጋይስ የሚመጣውን ህይወት ምን አይነት ህይወት እንደሆነ ማለት ነው እዛ አዲሱ ዓለም ላይ ምን አይነት ህይወት እንዳለ ዝም ብላችሁ ሳሉት። አንድ ወንድ መቶ ሴቶች ጋር የሚለው ሌላኛ ወንድም ሌላኛ ወንድም ለእያንዳንዱ ወንድሞ ይመጡ። እንደውም ሚስትየዋ ደግሞ አለቻለም፣ በነገራችን ላይ መቶ ይሰጠዋል የተባለው ከሚስትየዋ ውጭ ነው። አሁን ውስታዙ እንደተናገሩት ከሆነ እና ሚስትየዋ ደግሞ መቶ ሴቶች ተሰጡት ብላ አይከፋትም ካላችሁ፣ ኧረ አይከፋትም። እንደውም ለምን ሁለት መቶ አልሆንም ብላ ይቆጫታል ነገራችን። ስለዚ ሁ እንደዛ ከሆነ ተመርቶ የምርም የመጪውን ህይወት በእስልምና ዘንድ አሁን እየተሰጠ ያለውን የመጪውን ህይወት ተስፋውን እዩት። ያለው ተስፋ ያ ኑሮ ነው። ኑሮውን ደግሞ እዩት ስቲላይዝ በቃ ኑሮ እንደነ በጻ የቁርአን ክፍሎች ላይ እንደሚናገረው ይሄ ፍሬ ምናምን ያዘሉ ዛፎች አሉ ሰው ይደቅ እንጥብስ እያርገ የሚበላው ማለት ነው። እንዳይጠራራ እንኳን እንዳይረቀው ምናምን ዘንበል ይልለታል። ይዋዲ ከሳሳትኩኝ ነው ታረም ዘንበል ይልለታል። በቃ ፍሬውን እየቆረጠ ሙዙኑ ምኑንም ይበላል። ደግሞ በአምስት ደቂቃዋ እሷን ያደርገው ወይስ ጋደም ብሎ ይነሳ ደግሞ ምንድን ነው? አሁን ይህንን የምናሳያችሁ የምናሳያችሁ ለምንድን ነው? ይህ ነገር የምር የፈጣሪ ነው ወይም ሰው ሰውኛ ነገር ነው? ሰዎች አሁን ያኔ ይሄ ነገር የመጣው በአረቡ ክፍል ነው። የአረቡ ክፍል ደግሞ ያኔ በጣም ውጥንቅጡ የበዛበት ክፍል ነበረ። አደለ? አዎ፣ እስልምና የመጣበት ሰውን አካባቢ በጣም ብዙ ጭካኔዎች፣ የዝሙት ነገሮች ምናምን በጣም የበዙበት ጊዜ ነበር። እና ሰው እንደዚህ አይነት ነገር ስለሚያስደስተው፣ አረ ያው እንግዲህ የሴክሹዋል የሆነ ነገር እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አደለ? ሰዎችን ልክ እንዴት ነው አንድ ህፃን ልጅን እና ቸኩራ ትገዛላለሁ ይህንን ነገር ሄደና አምጣ ወይም ደግሞ አጥና ምናምን እንደምትለው ቸኩራ ትገዛላለሁ፣ ያው ቸኩራ ስለሚወድ ያ ልጅ በእሱንት እንደምትለው በሰው ሰውኛ አሰራር። እላይ ኮ እንደዚህ አይነት ሴክስ አለ፣ በጣም ብዙ ሴቶች ተቀምጠዋል። ደግሞ ያበዱ ያበዱ ቺኮች በስማ ጡት ላለ። እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር ከሆነ ሳየ ብላችሁ ካመናችሁ ግን እኔ የሰው ነገር ይመስለኛል ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም ተስፋችን መ እህቶች ተሰጥተውኝ ምናምን። በነገራችን ላይ እንደዚህ አሁን ያው ይሄንን እኛ እንደ ልቅነት ነው የምናየው፣ በጣም ከታላቅ ቅርታ ጋር ሙስሊም ወንድሞች፣ ይሄ ልቅ ልቅነት እንደ ልቅነት ነው የምናየው ይሄንን እና እንደዚህ ልቅነት እግዚአብሔርን ባንፈራ ጌታ ኢየሱስን ባንፈራው እናሱን ባንወደው እዚህ ማድረግ እንችላለን የሀገር ችኮችን እያተራመስን መኖር እንችላለን። ጌታን ካልፈራን ጌታን ካልወደድ ነው ካልወደድ ነው አሁን እዚሁ ገነት ምንም ገነት አልጠብቅም። እዚሁ ማድረግ ይችላል አይደል? አዎ። እንደዚህ በእንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ ውህቶች ስለሚኖሩ በሚያሳዝን ሁኔታ ማለት ነው እንደዚህ ስለሚኖሩ በቃ እየሄድክ በተለይ ሳንቲም ካለ በቃ አለቀ። ገነት ነው የምትኖረው ማለት ነው እዚህ። በቃ ገነት ሊሆንልን እንደዚህ አይነት ነገር ውስጥ እያለ እንዲህ አይነት ነገር እየፈጸምከ ና ተስፋችን ይሄ አይደለም። እ የኛ ተስፋችን በቃ ከክርስቶስ ጋር መኖሩ እንደዚሁ ራሱ ለእኛ ትልቅ ተስፋ ነው። ሞተን አንቀርማው አን እዚህ ላይ አንድ ነገር ላስታውሳችሁ። አሁን ይሄ ያለው ነገር ይሄ ከሴቶች ጋር እንደዚህ እንደዚ የሚለው የእስልምና በእስልምናው ዘንድ ያለው ምንም አይነት ማስረገጫ ነገር የለውም። በቃ ዝም ብሎ ብቻ ዝም ብሎ መነገር ብቻ ነው። እኛ ጋር ግን እርግጥ ያለ ተስፋ ግን ተሰጥቶናል። እርሱም ከክርስቶስ ጋር እንደምንኖረ ነው። እሱ መቶ አንድ ፐርሰንት እርግጠኞች ናል። እንዴት ካላችሁኝ ጌታ ኢየሱስ ሞቶ ተነስቷል። ጌታ ኢየሱስ ሞቶ አልቀርም ተነስቷል። ስለዛ እኛም እንነሳለን ነው። በትልቁ ሀሳብ የክርስትና ይሄ ነው። ኢየሱስ መጥቷል። ስለ ዓለም ሁሉ ራሱን አሳልፈው ሰጠ፣ ሞተ፣ ተነሳ። እንግዲያውስ የትንሣኤያችን በኩር ሆኗልና እርሱ የትንሣኤያችን መጀመሪያ ሆኗልና እኛም ሞተን አንቀርም እኮ እኛም እኮ እንነሳለን። ከጌታችን ከክርስቶስ ኢየሱስ ጋር ደግሞ እንኖራለን። መቼ ነው? ከትናንት ወዲያ ገብተን እንደተማማረው ማለት ነው በዚህ ቃል ተጽናኑ ብሎ ጳውሎስ እንደተናገሩ በመጀመሪያ የተሰሎንቄ መልእክት ምዕራፍ 4 ቁጥር 18 ላይ በዚህ ቃል እያንዳንዳችሁ ተጽናኑ ይላል። በየትኛው ቃል? ሁልጊዜ ከጌታ ጋር እንኖራለን በሚለው። ሁልጊዜ ከጌታ ጋር እንኖራለን። ጋይ ሳስቡት እስኪ ክርስቲያኑ ደመቶችን አሁን የምትወዱት ያ ጌታ ኢየሱስ ይመጣል ተመልሶ ይ አስባችሁ። ግን ታውቃላችሁ፣ ባለፈው ቴሌግራም ላይ ጽፌላችሁ ነበረ ጌታ ኢየሱስ ሲመጣ አሁን እናገኘዋለን፣ እናየዋለን ምናምን እና እናየዋለን ክርስቶስን የምርም እናገኘዋለን። እንደዚህ ቀጥታ በአይናችን እያየ ነው ጌታ ኢየሱስ ይመጣል፣ እና ከእርሱ ጋር አብሮ ቅዱሳኑ ይመጣሉ። ወላዲት አምላክም ትመጣለች። ኦፍኮርስ ከቅዱሳኑ ጋር መኖር እንጀምራለን። ያኔ ከቅዱሳን መላእክቱ ጋር ጌታ ኢየሱስ ይመጣል፣ ዘን ሁላችንም እንነሳለን፣ አብረን ሆኖናለን። ያኔ አስቡት፣ በጌታ በኢየሱስ ኢየሱስን እናገኘዋለን። በስመ አብ ክርስቶስ ኢየሱስን ጋይስ አምላካችንን ያ በስጋ የተገለጠውን ጌታ እሱን እናገኘዋለን። ከእሱ ጋር ደግሞ አብሮ እነዛ የምንወዳቸው ቅዱሳን ደግሞ አሉ። ከእነሱ ሁሉ ከቅዱስ ጳውሎስ ጋርም እኮ እንገናኛለን አይደል? አዎ፣ ከጳውሎስ ከእነ ዮሐንስ፣ ከሌሎች ሐዋርያት፣ ከጌታችን እናት ከእመቤታችን ጋር እመቤታችንም እናገኛታለን ደግሞ ትመጣለች። በጣም በጌታ ምሕረት እንደዚህ አይነት ሁኔታ ውስጥ ነው የምንገባው እንዲህ በኢየሱስም እግዚአብሔርን እንዲህ ጌታችን ኢየሱስን ማግኘት እሱ ፈቅዶልን እግሩን ሄደን ብንነካው ብንስመው፣ በስመ አብ እንደዚህ የሆንን ዘለአለሙ አንድ ቀን ነው የሚሆንብን እና ከጌታ ጋር እንኖራለን የሚለው ለእኛ ትልቁ ተስፋችን ነው። አለቀ። የክርስትና ትልቁ ተስፋ ምንድን ነው ከተባለ ጌታ ኢየሱስ ይመጣል። የተባረከው ተስፋችን ይሄ ነው። የተባረከው ተስፋችን አይደለም። የሚለው ቅዱስ ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧለና ይለና፣ ቲቶ ምዕራፍ ሁለት ይህንን ሁላችሁ የሚያዙ በጣም የምወደው የመጽሐፍ ቅዱስ ክፍል ይሄ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው እንዳለው ነው ትላለን። ቲቶ ምዕራፍ ሁለት ከቁጥር አሥራ አንድ ጀምሮ ደግሞ ያለው በጣም የምወደው የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧለና ይለን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል እና ይህም ጸጋ ይህ የተገለጠው ሰዎችን ሁሉ የሚያድነው ነው። የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን፣ ኃጢአተኝነት ጋይስ፣ እዚህ ኃጢአተኝነት ለምሳሌ ዝሙት ኃጢአተኝነት ነው። ከብዙ ሴቶች ጋር እንደዚህ ነገር መፈጸም ኃጢአት ነው። ያንን ኃጢአት በእስልምናው ገናት ላይ ሽልማቱን ነው የሚቀጥሉበት። ኦኬ ያኔ ኃጢአት የማይሆንበት መንገድ ሊኖር ይችላልን? በእነሱ አስተምሮ፣ ግን ያው እኛ እዚህ አሁን ይህን ነገር ኃጢአት አረምን ነው። ሰው እንዲህ ያለ ኃጢአተኝነትን ዓለማዊ ምኞትን ክደን፣ እሺ፣ የተባረከውን ተስፋችንን ምን ምን ምን፣ የተባረከውን ተስፋችንን የትኛው የተባረከው ተስፋችን? ጉች ጉች ያለጡት ያው ግርግር እንዳለ ነው። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምርናል። ያጸጋ ምንም በመጠበቅ የተባረከውን ተስፋችንን እርሱም የታላቁ አምላካችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በእኛ ዘንድ ያለው ተስፋ ይሄ ነው፣ ጋይዝ ጌታዬ ይመጣል ይወስደናል። ከእርሱ ጋር እኖራለን፣ እናገኘዋለን። አረ በስመ አብ አሁን ሞት ያስፈራናል? ይዝ ሞት ያስፈራናል? ይህንን እዚህ ነገር ላይ በጣም ጥሩ እምነት ካለን፣ ትልቅ እምነት ካለን የምር ሞት ያስፈራናል? ጌታ ስንሄድ ክርስቶስን እንደምናገኘው ካሁን ቀን በተስፋ እርግጠኛ ነን። በነገራችን ላይ ጌታስጥ በሰጠን ተስፋ እርግጠኞች ነን። መቶ አንድ ፐርሰንት እርግጠኞች ነን። ከዛ እንዳንጓደል ግን ምን ማድረግ አለብን? በተስፋ እርግጥ፣ ምንም ጥርጣሬ የለንም። ጌታ የሰጠን ተስፋ ላይ እንጠራጠራለን ከእናንተ መካከል የለም። ጌታ በሰጠን ተስፋ አንዳች እንኳን ጥርጣሬ የለንም። የእምነት ሰዎች ነን። እምነት ይላል እብራሚ ምዕራፍ 11 ላይ ቅዱስ ጳውሎስ፣ ምንድነው ይሄ? ያላየነውን ነገር ምናምን የማናየውን ምናምን ነገር ተስፋ የሚያስደርግ ነገር ያስረግጣል። ስለዚህ የእምነት ሰዎች ነን። የስ ጌታ የሰጠን በሰጠን ተስፋ 101% እርግጠኞች ነን። ግን ከዛ ተጓደልን ግን እንዳንቀር ጋይስ አሁን ባለችበች በትንሽዬ ዘመን እግዚአብሔርን በመፍራት እግዚአብሔርን በመውደድ ልናሳልፍ ይገባል። መንኩሱ አይደለም። መንኩስ የሚፈልግ ካለ ያሳየው። መንኩሱ ጥሩ ነው። እኛ ደግሞ ማንሆነ እኮ ሰዎች በተቻለን አቅም እንደው ሲምፕል ብንሆንም ፍቅር እንዲ ያለን ብንሆንም ከጓደኞቻችን ጋር መጫወቱ ምናምን ያለ ቢሆንም እንኳን በዛ ሁሉ ውስጥ ግን እግዚአብሔርን መውደድ እግዚአብሔርን ማፍቀር አለብን። እግዚአብሔርን መውደድ አለብን። እግዚአብሔርን መፍራት አለብን። ሰዎችን ማስከፋት የለብንም። ጋይስ፣ በሰዎች ላይ በክፋት መነሳሳት በፍጹም የለብንም። ከዝሙት ፍጹም መራቅ አለብን። ከዝሙት መራቅ አለቀ። እግዚአብሔርን ይሄ ነገር የሚበድለው ከሆነ የሚያሳዝነው ከሆነ ስጋቹ የመንፈስ ቅዱስ ማደሪያ ነው፣ የእግዚአብሔር ቤተ መቅደስ ነው ስለተባልን የእግዚአብሔርን ቤተ መቅደስ አንስተን የጋለሞታ ቤተ መቅደስ ልናደርገው አይገባም። አይደለም አይገባም። በ ከሱ ይ አደገኛ ከ አደገኛ ኩ ኃጢያቶች ራስን ማራቅ እያላቁ በቅድስና ህይወት በቅድስና ህይወት ሰው በእነዚህ ነገር ሲፈተን በዝሙት ምናምን ቶሎ ብሎ ማግባት ሲያገባ ደግሞ በት በቸርች በኤርሲያን ውስጥ ከኤርሲያን ውጭ ጋብቻ የለ ነውር ነው ይሄ። ባለፉት ዘመናት ውስጥ ጌታ ደግሞ በነገር ሁሉ ከነርሱ ጋር ይሁን። ከአሁን በኋላ ግን ይህንን እያወቀ ከቤተክርስቲያን ውጭ የሚያገባ እርሱ ነውረኛ ነውራን በአለጌ ነው። የምር የምር ነው እና በክርስቲያን ውስጥ ሰው ተጋብቶ በቅድስና ደግሞ ሊኖር ይገባል። ባል ለሚስት እጅጉን ታምኖ፣ ሚስት ለባል እጅጉን ታምና፣ ባል ሚስቱን ልክ ጌታ ኢየሱስ ክርስቲያንን እንደወደዳት እንደዚያ ወዶ ራሱን እንኳን አሳልፎ ሲሰጣት ድረስ የሚጠብቃት የሚመግባት ሆኖ፣ ሚስት ሁሌም ለባሏ የምትታዘዝ ሆና ልክ እንደዚህ አይነት ኑሮ ያስፈልገናል። ናይንወይስ ተስፋችን ልዩነት አለው በእስልምናና በእኛ መካከል ያለው ተስፋ ልዩነቱ አንዱ ይሄ ነው። ቅድም እንዳልኳችሁ ምናልባት ግን አይ እስልምና ላይ ትንሽ በያዝ ሎሆነ የሌለ ነገር ነው ያስቀመጥከው የሚል ሰው ካለ ግን እንግዲህ እሱን አስገብተን ሀሳቡን መቀበል እንችላለን ማለት ነው። ወደ ሌላው ሀሳብ እንግባ። ስንት ሰዓት ነው? ስ ዋ ሰዓቱ በጣም እየሄደ ነው። ነገ እንደምታውቅ ቅዳሴ ነው እና ርሊ መተኛት ስላለብን በጠዋት ለመነሳት አጠር አድርገን እዚህ ላይ ትንሽ ነገር ለጊዜው ምናልባት ወደፊት ደግሞ በሰፊው ወይ ትመጣበታለህ። ለአሁኑ ባጭሩ የምትመልስልኝ አንድ ጥያቄ ያቀርባለሁ ማለት ነው። አህመድ ዲን ጀበል የተባለ አንድ የእስልምና መምህር ወንድማችን በዚህ በአይሻ ጉዳይ ላይ ጥያቄ ሲነሳ እንግዲህ፣ በተደጋጋሚ ስለሚነሳ በአይሻ ጉዳይ ላይ ምንድነው ሙሐመድ አይሻን ሲያገባት ገና ህፃን ልጅ ነበረች የሚል ነገር ተነስቶ በዛ ትችት ይቀርባል። ምክንያቱም ገና በአሸንጉሊት የምትጫወት ልጅ ስለነበረች በአሸንጉሊት የምትጫወት ልጅ አሸንጉሊቱ አስጥሎ ወይም ከንደ አሸንጉሊቷ እሱ አያገባም። ይሄ ክርክራቸው ደረስ አይደለም ደግሞ አሸንጉሊቷን አስጥሏታል ወይስ እንደያዘች ነ እንዳትሎ አሸንጉሊት ይዛ እንደነበረ ይታወቃል። በአሸንጉሊት ስትጫወት እንደነበረ አዲሳቱ በግልጽ ተናግረዋል። ግን አልጋ ላይ ሲያስተኛት ግን አሸንጉሊቷን አስጥሎ ነው ወይስ አያስጥል የሚለውን እሱ አያገባን ሆነም አልሆነም ግን፣ በአሻንጉሊት የምትጫወተ ልጅ እንደዚህ አድርጓል ተብሎ ትችት ይቀርባል። እንግዲህ ስልምና ነ ትችት ያቀርባሉ ሰዎች። ይህን ለመመለስ ሲፈልግ በራሱ መንገድ ይ እንደ ከዚህ አንጻር ነው ከዚህ አንጻር ነው ብሎ መመለስ ይቻላል። ትችቱ አግባብነት ከሌለውም ከዚህ ከዚህ አንጻር አግባብነት የለውም ብሎ ማስረዳት ይቻላል። ከዚህ አርቀው አልፈው ግን የሌላ ሰው ሃይማኖት ላይ ይመጣሉ። ሙስሊሞች ይመጡና ያልተደረገ ነገር እንደተደረገ አድርገው ለመናገር ሲሞክሩ ያለ የተደረገ ነገር ከሆነ ችግር የለውም። ግን ያልተደረገ ነገርን በምን መልኩ ሲናገሩ ሰማል። እመቤታችን ከቅዱስ ዮሴፍ ጋር የነበራት ግንኙነት ልክ መሐመድ ከአይሻ ጋር እንደነበረው ግንኙነት ከእሱ ጋር ለማነጻጸር ሲሞክሩ አይተናል። የእመቤታችን ምንም የሚገናኝ ነገር የለውም። ኦፍኮርስ፣ ሰው የእመቤታችን ምንም ግንኙነት እንደሌለው እንድታውቁ አስቀድመን፣ ከአይሻ ጋር በተያዘ በአይሻና በመሐመድ መካከል ያለውን ግንኙነት እስቲ በጣም ለአጭር ሪቀ መርዘም የለበትም። ቶሎ መተኛት አለብን። በል እና እሱን ለናሙን ያህል ትንሽ ማስረጃዎችን አሳየንና እናልፋለን። ኦኬ ሺ አኪ ቃለዩ ያሰማልን። አሪፍ ነገር ብላል። በተለይ በገነቱ ዙሪያ አስቧል። ክርስቶስ ኢየሱስን አይተ ከዛ በኋላ ሴት ስትመኝ ክርስቶስ ምን ያክል ፈጣሪህን ብጠለው ነው ይነክ ፈጣሪ ፊት ሆነ ፈጣሪ ረስተ የሆነ ሰባ ሁለቱ ሴቶች ትዝ የሚሉ ጀስት ኢማጂን። በጣም ከባድ ነው እና እንኳን እዛ በክብሩ በልዕልናው ተገልጦ እሱን መላእክት እንኳን ለማየት የሚናፍቁት ጌታ ፊት ለፊት ተገልጦ ይቅርና በምድር ተመላስሶ ሲያስተምር እንኳን ሐዋርያት ያላቸውን ሁሉ ጥለው ነው የተከተሉት ጌታችንን እና በሰማይ ደግሞ ስጋዊ ነገር ሁሉ ጥለን የምንከተለው አምላክ በቃ እሱ ደስታችንም ህይወታችንም ነው የሚሆነው። በእስልምናው ግን ከፈጣሪ ይልቅ ሴቶች ናቸው የሚያስደስዙ ወይም ደግሞ የደስታ ምንጭ የሚሆኑት ማለት ነው እና ይሄ በደንብ ሊታሰብበት ይገባል ለማለት ነው። አሁን ወደ አነሳው ሀሳብ ስንመጣ አሁን እንግዲህ የእመቤታችን ጉዳይ አንተ ራሱም ስላነሳው ምንም አለካው፣ ምንድነው ይሄ ዩቱ ፋላሲ የሚባል አለ አይደለ? እኛ ጋር ያለው እሳት እናንተም ጋር አለ። ስለዚህ ተያይዘን እንጥፋ አይነት ነገር ማለት ነው። ሲጀመር የሚነሳው አርጊመንት ምንድን ነው? ቅድም አኬም እንዳለው አንድ ይሄንን ሀሳብ ሶርስ ወይም ደግሞ ገላጩ ፈጣሪ ነው ተብሎ ነው የመሐመድ ለየት የሚያደረገው ፈጣሪ የፈቀደው ፈጣሪ ያዘዘው ትምህርት መሆኑ ነው። ፈጣሪ ያዘዘውና ያስተማረው ትምህርት መሆኑ የት ነው ያስተማረው ፈጣሪ የሚል ሰው ሊኖር ይችላል አይደል? በሱረቱል ጠላቅ ወይም ደግሞ የፍቺ ምዕራፍ የሚባል አለ። በእስልምናው እዛ ክፍል ላይ ሴቶች